የሚሞትበት ጊዜ ስኬጁን እግዚአብሔር ያዘጋጀው ሰዓት ሲደርስ፣ ግን ወይም በዳንኤል የተቆጠረችው ያቺ ሱባኤ ከስድሳ ሁለት ጊዜ ሰባት በኋላ መሲህ ይገደላል። እኔ እንደሆንኳል እሽ፣ አንተ ማነህ ቢባል እኔ ነኝ ነው የሚሆነው። ስለዚህ አሁን እያለ ያለው እኔ እኔ እንደሆኑ ታውቁና ታምኑ ዘንድ ከአሁን ጀምሬ አስቀድሞ ሳይሆን ነግሬያችኋለሁ። አስቀድሞ ሳይሆን መናገር የሚችል ባህርያዊ ማንነት ያለው እኔ ማነው ይሄ ከመላእክት ይገኛል ከፍጡራን ይገኛል አይገኝም ይሄ ከሰው እና ከፍጡራን ክልል ውጭ የሆነ እኔ ባይ ነው አስቀድሞ ሳይሆን መናገር የሚችል አስቀድሞ ሳይሆን ነገሮችን መናገር የሚችል እኔ ባይ ስለዚህ የይሁዳ ጌታን አሳልፎ የመስጠት ጉዳይ እንደዚህ ተሰውሮ የሚቀር አይደለም። ወይም የእሱን ማንነት የይሁዳን ማንነት ለማወቅ መረጃ ሰብሳቢ አያስፈልግም። እሱ እኔ ባዩ ነው። እሱ ይሁዳን ለማወቅ ምንም እገዛ አያስፈልገው፣ ሳይሆን አስቀድሞ ተናገረ። እንጀራዬን የሚበላ ተረከዙን አነሳብኝ የተባለው ይፈጸም ዘንድ ነው። አሳልፎ የሚሰጠው ማን እንደሆነ ያውቅ ነበር የሚሉ ቃላት በየቦታው አሉ። ከላይም እንደዛው ተገልጿል። ቁጥር አስር ላይ ሁላችሁን ንጹሐን አይደላችሁም ባለበት ሁኔታ ማለት ነው። ስለዚህ ሁሉን አዋቂ የሆነበት ክብሩ የያህዌህነት ክብሩ መጠበቅ ስለነበረበት እዚህ ላይ ስህተት መፈጠር ስለሌለበት እንዴት አላወቀውም ጌታ እንዳይሉ እነሱ ራሳቸው ለዚህ ምላሽ መሆን አለበት። የጌታ የራሱ ክብር መጠበቅ ስለነበረበት በቅድሚያ መገለጥ አለበት ወደሚቀጥለው ስቴፕ ከመሄዱ በፊት ማለት ነው። ሁለተኛ ችግር ሊፈጠር የሚችለው ግን ምንድን ነው? ተቀባይነት አሁን የደቀ መዛሙርቱ ተልእኮ ላይ ችግር ይፈጥራል። የዚህ ሰው ማንነት በሆነ ወቅት አብሮ ነበር አይደል እንዴ? ይሄ ሰው ከእነሱ ጋር ተልኮ አገልግሎ አልነበር እንዴ? ሁለት ሁለት ሆኖ ሲላኩ፣ አሁን አሳልፎ ሰጠው። እና ሌሎች ውስጥ ደቀ መዛሙርት በምን ይታመናሉ? ተልእኮ ወንጌል ላይ የተሰማራ ሰው እንዲመሆን የሚችል ከሆነ እንዲያውም ተአምሬ ማድረግ ስልጣን ተሰጥቷቸዋል። ድዌዎቹን ፈውሱ፣ ለምጻሞችን አንጹ፣ ሙታንን አስነሱሉ ተብለዋል። ይሄ ከተባሉ ከተባለላቸው ሰዎች አንዱ እኮ ነው ይሁዳ። እዚህ ድረስ የሄደ ነው። በዛውም ላይ ከደቀ መዛሙርቱ መካከል እንደውም ትልቅ አመኔታ የሚያስፈልገው አደራ የተሰጠው ነው። ከረጢቱን የሚይዘው እሱ ነው። በገንዘብ ላይ ቦታ የተሰጠው ሰው ነው። ስለዚህ በዚህ ደረጃ ያለ ሰው እንዲህ ፌል የሚያደርግ ከሆነ፣ ጌታውን የሚክድ የሚሸጥ ከሆነ በወንጌል ስራ ላይ የተሰማሩ ሰዎችን ማመን እንዴት ይቻላል? እንዴት መቀበል ይቻላል? ይሄ አሁን ሌላ ችግር ይፈጥራል ማለት ነው፣ በወንጌል ተልእኮ ላይ የይሁዳ ተግባር። ስለዚህ ይሁዳን በራሱ ከለር በራሱ ገጽታ መግለጥ ያስፈልጋል እና ቀጥሎ ምንድን ነው ያለው? እውነት እውነት እላችኋለሁ አለና፣ ማናቸውን የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ስለዚህ በዛን ሰዓት ያኔ አብሮ ሁለት ሁለት ሆኖ ተልከው በነበረበት ሰዓት የይሁዳ ማንነት ሳይሆን የሚታየው የያዘው ኦፊስ ነው ወይም አገልግሎት ነው። ታማኞች በመሆናቸው ምክንያት ወንጌሉ እውነት አይሆንም። ከሃዲ በመሆኑ ምክንያት ወይም አሳልፎ የሚሰጥ በመሆኑ ምክንያት የተሰጠው ተልእኮ ስህተት ሊሆን አይችልም። ሲጀምር እንዲህ አይነት ሰው ሊፈጠር ይችላል። በመፈጠሩ ምክንያት ግን ከጌታ የተቀበልነው ተልእኮ ጥያቄ ውስጥ ሊገባ አይችልም። በቤተ ክርስቲያን ከጸሐይ መውጫ እስከ ጸሐይ መጥለቅያ ድረስ በእጃቸው ተልእኮ አሁን በእኛም እጅ እየተላለፈ ነው። ወንጌል የወንጌል ተልእኮ ዛሬ ይህንን የሚያስተጋቡ በጣም ብዙ ሰዎች አሉ አይነታቸው ብዙ የሆኑ ግን ሐዋርያው ጳውሎስ የተናገረው ነው አንዳንዶች ከቅናት ነው የሚሰብኩት መከራ ሊያመጡብኝ ፉክክር ከጳውሎስ ጋር ጳውሎስን ከመንገድ ለማስወጣት በቃ እነሱ የበለጡ ሆነው ለመታየት እና ተሰሚነት ሲያገኙ ቀጥለው ገንዘብ ያገኛሉ ይሄ ነው ይሁዳ ትቶት የሄደው ስፍራ የሚጠቀሙበት ሰዎች አሉ። አሁን ፖይንቱ ምንድን ነው? ወንጌሉ ምንጩ ማን ነው ነው። ስለዚህ አንደኛው እሱ ሆኖ ግን የይሁዳ መኖር ግን በሌሎቹ በአስራ አንዱ ደቀ መዛሙርት ላይ ግን ጥላ ማጥላት የለበትም። አንድ ሰው ከመነሻው ጀምሮ ጌታን ሳይሆን ገንዘብ ላይ ልቡን የጣለ በመሆኑ ምክንያት ሌሎች በታማኝነት እናገልግል ያሉትን ሰዎች አገልግሎት ጥያቄ ውስጥ ሊከተው አይገባም። ስለዚህ የሰው ተለይቶ መገለጥ አለበት፣ ሊፈረድበትም ይገባው። እስካሁን ድረስ ማን እንደሆነ እየነገራቸው አይደለም። ወደ ነጥቡ እየመጣ አይደለም፣ ግን መምጣት አለበት። ጌታ ለምን ግልጽ መሆን አለበት? አሁን የመጨረሻ ጊዜ ስለሆነ ወደ አብ ሊሄድ ነው። እነሱን ሊተዋቸው ነው። እንዲህ አይነቱ ሰው አብሮ ትቶባቸው ነው ነው እንደ ነገሮች ግልጽ ካሉነ። ስለዚህ እዚህ ላይ ትኩረት አደረገ። የዮሐንስ ወንጌል ሰፊ ዘገባ ይሰጣል በዚህ ዙሪያ ላይ እና ሊነግራቸው ፈለገ ግን አያስጨንቅም። እንደዚህ አይነት ነገር መናገር አብሮ ገበታ ላይ ያለ ከዚህ በፊት ስንት የአገልግሎት አደራ ተሰጥቶት ነበረ። በገንዘብ ላይ ታማኝ ተደርጎ የተመደበ ከህብረቱ አባል አንዱ፣ እንደ ሌሎቹ ደቀ መዛሙርት አይነት ስልጣን ያለው ሰው። ስለዚህ ሰው ማንነት ለመናገር በተለይ ደግሞ በጥሩ መንገድ መናገር ደስ ይላል፣ ጥሩ ምስክርነት መስጠት። ግን ጨርሶ እጅግ ዘግናይ በሆነ ጠባዩ ሊመለስ የማይችል ማንነቱን መግለጥ ግን በጣም ከባድ ነው። እንደ ክርስቶስ አይነት ንጹሕ ልብ በቃ የዋህ ልብ ላለው ሰው እንዲህ አይነትን ነገር መናገር ጭንቅ ነው። ስለዚህ ምን ሆነ? ኢየሱስም ይህንን ብሎ በመንፈሱ ታወቀ ይላል። ሊናገር ስለፈለገ ነው። መስክሮም ግድ ስለሆነ እውነት እውነት እላችኋለሁ። ይሄ በጣም ማስረገጫ ቃል። ሌሎች የከበሩ እውነቶችን ሲናገር ያረጋገጠበትን ያንን ቃል ጥጠት ተጠቅሞ ምን አለ፣ ከእናንተ አንዱ አሳልፎ ይሰጠኛል አለ። በቀጥታ ሰውየውን አልጠቀሰም። አሁንም ለካ ያወከው ይሁዳነቱ አይደለም። ማንም ሰው ሊሆን ይችላል። በመንፈሱ እንዲታወክ ያደረገው ከናንተ አንዱ ከነሱ አንዱ መሆኑን በዚህ ዓለም ካሉት ወገኖቹ ወገኖቼ ብሎ ከጠራቸው የኔ ካላቸው የወንጌል አደራን ከሰጣቸው ቤተሰብ ከሆኑት ከናንተ አንዱ ይሄ በጣም የሚያውክ ነው። ከዚህ በላይ የሚያውክ ነገር አይኖርም። አሳልፎ ይሰጠኛል ስለዚህ ዝም ብሎ የሰውየው የግለሰቡ ሰብዕና ወይም ማንነት ሳይሆን ይህ ሰው ከእነሱ አንዱ መሆኑ ነው ጌታን በጣም ያወቀው ከእናንተ አንዱ አሳልፎ ይሰጠኛል አለ በዚህ ጊዜ ደቀ መዛሙርቱ በሙሉ እንደገና ታወኩ ጌታ ታውኳል ስለዚህ እነሱም እንትን ሊሉ አይችልም ሰላም ሊኖራቸው አይችልም ስለዚህ ደቀ መዛሙርቱ ስለማን እንደተናገረ አመንትተው፣ የፈጠረባቸው ነገር ምንድን ነው? ማመንታትን ሁላችሁም አላለም፣ ከእናንተ አንዱ ነ ያለው፣ ግን ማን እንደሆነ አልታወቀም። ስለዚህ እርስ በርሳቸው ተያዩ። መፋጠጦ ነ ማን ይሆን ነው ጥያቄው። ስለዚህ ምን ይሆን መልስ ያስፈልገዋል። መተያየት ምንም ጥቅም የለውም። የነገር መቋጨት አለበት። መረጋጋት አለባቸው። ይሄ ማመንታት መወገድ አለበት። ስለዚህ ምን ይደረግ? ኢየሱስም ይወደው የነበረ ከደቀ መዛሙርቱ አንዱ በኢየሱስ ደረት ላይ ተጠጋ። አሁን መፍትሄ የሚገኝበት ቦታ መሄድ ያስፈልጋል እና ይህንን ኢኒሽቲቭ የወሰደው ማለት አሁን የሆነ ደመና ወድቋል። ሰዎች ጨፍግገዋል። እርስ በርስ መተያየት ሆነዋል፣ ጥያቄ ውስጥ ገብተዋል፣ እና መቀየር አለበት የአትሞስፌር እንዴት ይሁን? ኢየሱስ ይወደው የነበረ ደቀ መዝሙር መፍትሄ ፍለጋን ሁኔታው በቃ ጭፍግግ ሲል እንደ መፍትሄ የወሰደው ምንድን ነው? ጭንቅ ነው አይደል? ሰዓቱ ሄዶ እንደለመደው ደረቱ ላይ ተጠጋ። በጣም ከባድ ነው፣ እንደዚህ ማድረግ። ከእናንተ አንዱ ነው የተባለው እንጂ ገሌ አልተባለም። እራሱ ዮሐንስ ቢሆንስ እኔ በሆን ብሎ ቢያስብስ ወደ ደረት ለመጠጋት ድፍረት ይኖረዋል እና ሊጠጋ ቢሞክር እና እሱ ቢሆንስ ምን ይፈጠር ነበር? ከባድ ነው ይህም ማሰብ። ግን እነዚህን ጥያቄዎች አላስተናገድም። እሱ ጌታ እንደሚወደው ያምናል። ደረቱ ጋር ለመጠጋት ይሄ የመወደዱ ሁኔታ ዋስትና ሰጥቶታል። በሌላ አባባል የኢየሱስ ፍቅር ዋስትናው ነው። ደረቱ ጋር ሄዶ ተጠጋ እሱ ለደቀ መዛሙርቱ ጥያቄዎች መልስ ለማፈላለግ አይደለም፣ እንደሱ ያደረገው። ግን ከዛ ጭጋግ ውስጥ ከዛ ጭፍግግ ካለ ሁኔታ ውስጥ ግን እረፍት የሚያገኘው ኢየሱስ ደረት ላይ ነው። ሄዶ እሱ ላይ ልጥፍ ሲል በቃ ሰላም ይሰማዋል። እዛ ሄዶ ተጠግቶ ሳለ ጴጥሮስ ለዚህ እውቅና ይሰጣል። በጣም የሚገርም ነው። ጴጥሮስ ጌታን ከሁሉ ይልቅ እወዳለሁ ብሎ የሚያስብ ነው። ግን የሚጎለው ነገር እንደ ዮሐንስ ጌታ ለሱ ያለውን ፍቅር የዛን ያህል የተረዳ አይደለም። ሆኖም ግን ደስ የሚለው የዮሐንስን አክሽን ተግባራዊ እንቅስቃሴ ግን እውቅና በመስጠት ምንድን ነው ያለው አሁን ጴጥሮስ? ስለዚህ ስሞን ጴጥሮስ ይላል። ስለዚህ ስሞን ጴጥሮስ እርሱን ጠቅሶ ስለ ማን እንደተናገረ ንገረን አለው። ጠይቅና ንገረን እኮ አይደለም፣ ስለ ማን እንደተናገረ ንገረን ነው ያለው። እና አውቶማቲካሊ ባይ ዲፎልት ከኛ ይልቅ እሱ ያውቃል። ደረቱ አካባቢ ነው ያለው የኢየሱስን ሐሳብ ያውቃል። መቼም ከእሱ የሚደበቅ ነገር የለም እንደማለት ነው። እና ቀጥታ ንገረን ግን ያው ምንም ደረቱ ጋር ቢጠጋ ጌታ ካልነገረው ሊያውቅ አይችልም። ግን እውነትም ድፍረት ነበረውና ጌታ ሆይ ማን ነው ፍሬንድ ፍሬንድሊ በቃ በነፃነት ማን ነው አለ። ልክ እንደዚህ ብሎ ሲጠይቀው ኢየሱስም እውነትም በፍቅሩ ለተማመነበት ያን ያህል ወደ ደረቱ ለተጠጋው እና ራሱንም ነጻ አድርጎ እኮ ነው ማን ነው ይታወቅ ብሎ በግልጽ ራሱን ከኢየሱስ ጋር ወግ ነው። በምንም መልኩ እኔ እሆናለሁ ብሎ ያሰበ አይመስልም። ማን ነው ብሎ ሲል ቀጥታ እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። ቁራሽም አጥቅሶ ለአስቆሮቱ ለስምዖን ልጅ ለይሁዳ ሰጠው። ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። በጣም የሚገርም ነገር ነው። ይሄ ቁራሽ አጥቅሶ መስጠት በግብዣ ላይ በአይሁድ ልማድ ለእንግዳ ሰው ለሚከበር ሰው የሚደረግ ነው ይባላል። በጣም በሚገርም በዚህ ቶክን ለሚከበር እንግዳ በሚደረገው መንገድ ይሄ መሆኑ በጣም በጣም አሳፋሪ በቀጥታ ሲሰጠው ቁራሹን አጥቅሶ የሆነው ነገር ምንድነው? እሱ የከበረ እንግዳ አይደለም፣ አሳልፎ የሚሰጥ ሰው ነው መሆን የሚገባህ። እንዲህ ነበረ እኔ ይህን ያህል ስፍራ ሰጥቼ ነበር ነው፣ ውስጡ መልእክት አለ። ግን ይሄ ሰው ይሄን የከበረ ስፍራ የተሰጠው ሰው በጣም የተናቀ የተዋረደ ስራ ነው የሰራው። ስለዚህ እድሉን አገኘ። አሁን ሰይጣን ኮተቱን ሰብስቦ ጓዙን ጠቅሎ ሙሉ በሙሉ ሰውየው ውስጥ ገባበት። መጀመሪያ ሀሳቡን አስተናግዷል። ግን የሰይጣን ሐሳብ ሲገባ እኮ አእምሮም አለ፣ እና ይሄ ከሰይጣን ነው የሐሳብ እያለ መታገል እኮ አለ። ስለዚህ ልቶው እያሉ መወቀስም ይኖራል እኮ በአንድ በኩል በህሊና ሲታሰብ ማለት ነው፣ እንደ ባለ አእምሮ ሲታሰብ ሐሳብ ሲገባ ሐሳብን ለማስወገድ በእግዚአብሔር ቃልም በምንም መመከር ሊኖር ይችል ነበረ አሁን ግን ያንንም እድል ይሁዳ አጣ። ለምን የሰይጣን ሐሳብ ብቻ ሳይሆን የገባበት አሁን እራሱ ሰይጣን ገባበት፣ ከዛ በኋላ ኢሪቨርሰብል ነው። አንዳንድ ጊዜ ሰይጣን ወደ ልባችን፣ ወደ አይምሯችን፣ ወደ ተለያዩ ነገሮች የሚያስገባቸው ሊኖሩ ይችላሉ። በዚህ በአየር ላይ የሚሰራ መንፈስ አለቃ እስከሆነ ድረስ የሰይጣን ሐሳብ እንደሆነ ስናውቀው አንስተውም መፍረድ አለብን፣ በእግዚአብሔር ቃል ግን እያባበልን ይዘን የምንቆየው ሰይጣናዊ ሐሳብ እያሰፋንና እያስተናገድን የምንሸከመው ቤት የሚሰራብን የሰይጣን ሐሳብ ካለ ግን ችግሩ ምንድን ነው? አንድ ቀን ሰለባ እንሆናለን እና ወደማይመለስ አስከፊ ገጽታ ውስጥ መግባት ይመጣ የአፋማኞች ገጽታ። በነገራችን ላይ እንደዚህ ያሉ እየመሰሉ የሌሉ ሰዎች፣ ያመኑ መስለው ያላመኑ ሰዎች፣ ከእኛ ወገን መስለው ከእኛ ወገን ያልሆኑ ሰዎች መጨረሻቸው እንደዚህ ነው። ጠባዩ እንደዚህ አይነት ነው እና በጣም አሳፋሪ ነው። ከዛ በኋላ ጌታ ኢየሱስ ምን አለው? ሰጠውና እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለው። ከዛ ደቀ መዛሙርቱ ምን አሰቡ? ነገር ግን ከተቀመጡት ስለምን ይህን እንዳለው ማንም አላወቀም። እንደው የምንመሰላቸው ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለአንዳንዱ መስሏቸው ነበርና፣ እንደዛ ነው የመሰላቸው። በግልጽ የተናገረው ነገር የለም። የምታደርገውን ቶሎ ብለህ አድርግ ነው ያለው ይሄንን ሲናገር ሁሉም ሰምተዋል አስራ ሁለቱም ይሁዳን ጨምሮ በጆሮ እንዲህ በሹክሹክታ አይደለም የተናገረው ሰምተዋል ግን ቃሉ የምታደርገውን ቶሎ ብለህ አድርግ ነው የሚያደርገው ምን እንደሆነ የተገለጸ ነገር የለም እዚህ ጋር የምታደርገውን ቶሎ ብለህ አድርግ አልገባቸው በቃ። እነሱም በወቅታዊ ሁኔታ ነው ያዩት። በዓል ነው፣ የሚገዛ ነገር ይኖራል፣ ሂድና ግዛ ብሎት ይሆናል። ያው ገንዘብ ያዥ ስለሆነ ወይ ደግሞ ለድሆች ምጽዋት ስጥ፣ ከፋሲካ ጋር በተያያዘ ምናልባት ባህል ካለ አላቅም፣ እንደዛ ብሎት ሊሆን ይችላል ብለው ኖርማል ሀሳብ ነው ያሰቡት። የምታደርገውን ቶሎ ብለህ አድርግ፣ የሆነ ትእዛዝ ሰጥቶታል ማለት ነው ነው። ከአስራ ሁለቱ ሰዎች ውስጥ ግን ይሄ አባባል የገባው አንድ ሰው ብቻ ነው ማነው? እ ራሱ ይሁዳ እሱ ብቻ ነው የገባው። ተዋውቀዋል፣ መስመር ላይ የተገናኙት እነሱ ናቸው። የምታደርገውን ቶሎ ብላ አድርግ የሚለው አባባል ለድሆች ምጽዋት ስጥ ማለት አለመሆኑን ወይም ከገበያው እቃ ግዛ ማለት አለመሆኑን የሚያደርገውንም ቶሎ ብሎ እንዲያደርግ የነገረው ነገር ምን እንደሆነ በደንብ የገባው እሱ ብቻ። ከዛ ኃላፊ አንደ ሰይጣን ስለገባበት መቀልበስ አይችልም። አሁን የሚነዳው ሌላ መንፈስ ስለሆነ ወዲያው ምን ሆነ? እርሱም ቁራሹን ከተቀበለ በኋላ ወዲያው ወጣ ይላል። ከየት? ከደርቡ ቤት እስከ መጨረሻው የወደዳቸው ወዳጅ ካለበት ቤት ከፍቅር ቤት ከፍ ካለቸዋ ከደርቡ ቤት ወጣ ወረደ። ግን ጊዜው ሌሊት ስለነበር ጨለማ ነው። ልክ ወጥቶ የሚቀበለው የሆነ ሰው የለም እዛ ጋር፣ ሌሊቱ ነው የሚቀበለው። ስለዚህ እዚህ ጋር በተለየ መንገድ ነው የተጠቀሰው። ወዲያውም ወጣ ይልና፣ ሌሊትም ነበረ ይለናል። ሌሊት መሆኑ እኮ ይታወቃል፣ ግን ከዚህ ድርጊት ጋር ተያይዞ ሌሊት ነበረ ይላል። ስለዚህ የተቀበለው ሌሊቱ ነው ማለት። ኦፍ ኮርስ ፊደላዊ ሌሊት ነው፣ ምንም ጥያቄ የለውም። ግን ከዚያ ሌሊት በላይ የተቀበለው ሌላ የጠለቀ ሌሊት አለ፣ የጠለቀ ጨለማ አለ፣ ሞራላዊ ጨለማ የሉቃስ ወንጌል ምዕራፍ 22 ላይ የተጠቀሰው ጨለማ በዚሁ ጊዜ ማለት ነው። ምዕራፍ 22 ላይ ቁጥር 53 ላይ በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጆቻችሁን አልዘረጋችሁብኝም፣ ይህ ግን ጊዜያችሁና የጨለማው ሥልጣን ነው አላቸው ይላል ተላልፎ በሚሰጥበት ሰዓት የነበረውን ሁኔታ ሲገልጥ ነው። ሊይዙት በሚመጡ ጊዜ የተናገረው ቃል ነው። ጊዜያችሁና ካለ በኋላ የጨለማው ስልጣን ነው አለ። እዚህ ጋር ጨለማው የተባለው ማን ነው? የወቅቱ ሌሊት፣ ፊደላዊው ሌሊት አይደለም። ጨለማው ከዚህ ዓለም ባሻገር በማይታየው ክልል፣ በመንፈሳዊ ክልል ውስጥ ያለው ሰይጣናዊ ዓለም ነው። ሰይጣን የጨለማው ገዢ ነው፣ የጨለማው ሥልጣን ነው አለ። ምዕራፍ 12 ላይ ስለ ብርሃን እየተናገረ ነበር። ብርሃን ሳለላችሁ አይደል በብርሃን እመኑ ብሏቸዋል። ምዕራፍ 12 ላይ እንደገና ቁጥር 44ም ላይ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ካለ በኋላ እኔን የሚያይ የላከኝን ያያል በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ ይላል። ስለዚህ በደርቡ ቤት ውስጥ ያለው ማን ነው? ብርሃን ሆኖ ወደ ዓለም የመጣው ጌታ ኢየሱስ ነው። ክብር ለጌታ። ይሁዳ ልክ ሲወጣ የተቀበለው ሌሊት፣ ፊደላዊ ሌሊት ብቻ ሳይሆን ብርሃን ከሆነው ከኢየሱስ ወጥቶ የጨለማው ሥልጣን ነው የተቀበለው መንፈሳዊው ጨለማ ነው የተቀበለ፣ እና ይሄ በጣም ወሳኝ ነበረ። የይሁዳ መውጣት ለምን ሲባል ከዛ ቁጥር 31 ምንድን ነው የሚለን? ከወጣ በኋላ ኢየሱስ እንዲህ አለ። ይለ መውጣት ነበር፣ ነፃ እረፍት ነው ያገኙት ሁሉም። ያ ጭፍግግ ያለው ምሽት አሁን ፈካ ይላል። ያ ደመና ወድቆባቸው ነበረ፣ በቃ ደስታቸውን ነጥቆት የነበረ ነገር ነበረ። ግን አሁን ሲወጣላቸው እሱ ጌታ ለመናገር ነፃ ሲሆን ታዩታላችሁ። አሁን የሰው ልጅ ከበረ ማለት ጀመረ እግዚአብሔርም ስለ እርሱ ከበረ ማለት ጀመረ። እግዚአብሔር ስለ እርሱ የከበረ ከሆነ ደግሞ እርሱን ደግሞ ራሱን ያከብረዋል። እነዚህ ነገሮች ምን ማለት ናቸው? የሚቀጥለው እናያለን። ግን ቀጣዩን ትምህርት ለማስተማር አሁን ትምህርቱ እየተጀመረ ነው። የደርቡ ቤት ትምህርት እየተጀመረ ነው ግን እዚህ ጋር የነበረው ሰይጣናዊ ተጽዕኖ ሰይጣናዊ ደመና መገፈፍ አለበት፣ መውጣት ነበረበት። ግን በጣም ደስ የሚለው በራሱ ጊዜ ነው የተገለጠ። ወይ ይሄን ሰው ለመመርመር የተደረገ ነገር የለም፣ ወይም ደግሞ ውጣም አልተባለም አይደል፣ ወይም ስሙ እየተጠራ ሲወገዛናይም እየተገለጠ በመጣ ቁጥር የሰይጣንን ሐሳብ አስተናግዶ በሰነበተ ቁጥር ሰይጣን በዛ ሰው ውስጥ በገባበት መጠን ቦታው ሊሆናል። ብርሃንና ጨለማ ሊገናኙ አልቻሉ። ሥራው ክፉ መሆኑን መሰክርበታለሁ ብሏል። በእውነት ፊት መቆም አልቻለም። በብርሃን ፊት መቆም አልቻለም። የምታደርገውን ቶሎ ብለህ አድርግ። ለካ ስለፈለገ ማድረግ አይችልም። ሰይጣን ስላቀደ ማድረግ አይችልም ሲፈቀደለን ነው ማድረግ የሚችለው። ስለዚህ ፈቀደለት ጌታ። ቶሎ ብለህ አድርግ፣ አሁን ጊዜው ነው። ከዛ ቢሆን ግን ጊዜ ገና አልደረሰም ነው። አሁን ግን ቶሎ ብለህ አድርግ፣ ጊዜው ስለደረሰ። ጊዜው ሲደርስ ቶሎ ብሎ ፍርሃት እንዳልሆነ በዚህ ነው የምናውቀው። ከዚህ በፊት ሊይዙት፣ ሊወግሩት፣ ሊገሉት ሲሉ ይሰወርባቸው ነበር። የፍርሃት ጉዳይ አይደለም፣ የጊዜ ጉዳይ ለምን? የዘመኑ ፍጻሜ ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና። ገላትያ አራት የዘመኑ ፍጻሜ ሲደርስ ከሴት ተወለደ ነው። ሮሜ ግን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል። ስለዚህ የሚሞትበት ጊዜው እስኬጁሉ እግዚአብሔር ያዘጋጀው ሰዓት ሲደርስ ግን፣ ወይም በዳንኤል የተቆጠረችው ያቺ ሱባኤ ከስልሳ ሁለት ጊዜ ሰባት በኋላ መሲህ ይገደላል። እሱ ሲደርስ ግን ቶሎ ብለህ አድርግ። ምክንያቱም ያ ሰዓትም ማለፍ የለበትም። ግልጽ ነው፣ ያ ሰዓትም ማለፍ የለበትም። ጊዜ እግዚአብሔር ነው፣ እሱ ሲፈቅድ ነው የሆነው። እንደተወሰነው ይሄዳል፣ የሰው ልጅ እንደተወሰነው ይሄዳል አለና አሳልፎ ለሚሰጠው ለዛ ሰው ግን ወዮለታል። ስለዚህ ፕሮግራም ወይም ክፍለ ጊዜው የይሁዳ አይደለም፣ የሊቃነ ካህናቱ የማን የማንም አይደለም። የጌታ ነው። ፈቃዱም የጌታ ነው። ቶሎ ብለህ አድርገ ስለዚህ ክብር ለጌታ ይው አንድ ሉቃስ ላይ ጌታ የተናገረው ቃል ከዚህ ጋር አስታውሰዋል። ስለ እናንተ የሚሰጠው ስጋ ይሄ ነው ብሏል አይደል? የሚሰጠው የሚለው ደስ ይለኛል። የሚወሰደው አይደለም የሚለው ስለ እናንተ የሚሰጠው ስለዚህ እሱ ራሱን ነው የሚሰጠው እንጂ እነሱ አይደሉም በጉልበት የሚወስዱ። በዚህ መንገድ ስለሆነ ቶሎ ብለህ አድርግ አለው። ግን ጨለማው ተቀበለው። እና አንዳንድ ጊዜ እንደዚህ ዞር ሲል ትንሽ አትሞስፌሩ ይታደሳል። የሰው ልጅ ክብር ይታያል፣ የእግዚአብሔር ክብር በመካከል ይሄ እንዳይታይ ግን ብዙ ጭጋጎች ብዙ ጭፍግግ ያሉ ነገሮች የሚኖሩት በይሁዳ ጠባይ ስለሆነ እንዲህ አይነቱን ከግሌዮታችን ከማኅበርም ቢሆን ዞር ልናደርግ ይገባናል። ጌታ በጸጋው ብዛት ይርዳል።